ነው። አይዩ አይዩ የሌሎቹን ጣይ ወደ ታች

ግሩፕ ላይ ለቀቁት፣ ይለቀቃል በለው። አንቺ አየህ እኮ ብዙ ነገር ነው የምታመጣው። ዩዘር በጣም እናመሰግናለን። የኔ ውድ ከቅድሙ ጀምሮ ሚናርጌሽ ይሄ

እሺ ያው ቀይሬዋለሁ። ከሰራችሁ በኋላ አሁን ልጆቹ ሲመጡ ቦታ ለሌሎቹ ልጆቹ እየለቀቃችሁ የገቡ እኮ እየገረመኝ ማለት ነው። ስልኬ እኮ ታች ወረድኩ በቃ። አሁን ዛሬ ሸበካ ምን ከኔ ጋር እንትን እያለ ነው። እስከ አንገቱ ድረስ ነው። አይገርምሽም?

እናመሰግናለን። ሁላችሁም እናመሰግናለን። ሼር ኮፕሊንት እያደረጋችሁ እስካሁን ከእኛ ጋራ የነበራችሁት ሁላችሁም እናመሰግናለን። ወደ መልእክት እንቀባበል። አሁን ማለኛው መታች አለ እና ሁላችሁም እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። እንግዲህ ጨረቃ ፋሚሊ ስንባል በጣም ከባዶች ነን እና እዚህ ደርሰናል፣ ተያይዘን እዚህ ደርሰናል። እና ሁላችሁም እናመሰግናለን። ለዚህ ቀን ያበቃን ደግሞ እግዚአብሔር ክብሩ ይህስፋው። እዚህ ቀን ደርሰናል፣ ተያይዘን ለዚህ ቀን እንኳን አበቃችሁ ሁላችሁም። ከዚህ በላይ ደስታ የለም እና እንኳን ሌይሎይ ሌላ ሌላ ወይ አይሰማትሌለች መሰለኝ። እና ብስዬ ልጆቻችን የምንሸኘው ብብሴ የሰማች ነው። ንግስቷ ለምን አትገባም? ንግስቷ እያስተካከለች ነው። ኔትወርኩ እንኳን ዳታው አምቢ ብሏል። ነው እያስተካከለች ትገባለች። እኔ በቀጥታ ሁሉ ደውዬላታለሁ። መጥተዋል። አስተካክሉ ወይ እንደዚህ ቀመጥ እስከሚመጡ ሰላም ሰላም። አሰላሙ አለይኩም ወረ ላይ በረካቱ ሰላም ሰላም ከታችም ገስት ላይ ያላችሁ የጨረቃ ፋሚሊ ሁላችሁ ሁላችሁም፣ ዛሬ የክብር እንግዳ ስለጠራን እናንተም በክብር ተጠርታችኋል። ስትመጡ ሁላችሁም የእኔ ውድ እህቶች፣ ኮሜንታችሁን ጥሩ ኮሜንት ብትጽፉልን፣ እንደገና ደግሞ ስትገቡ ሁለቱንም የሆነ ማይባል ቃላት ሳይሆን በቃ ኮንግራ እንኳን እዚያ ያደረሳችሁ ብላችሁ ሰላምታ አቅርባችሁ በስነ ስርዓት በክብር ወርዱልን። ደቂቃ የተሰጠው ሁለት ሁለት ነው፣ ደቂቃ ነው የሰጠነው ለአንድ ሰው። ምኑ እንዴት ነው ፋጢማ እንዴት ናት ፎሎ መልሽ ፎሎ መልሽ ምናምን ሳይሆን ዛሬ ፎሎ መልሽ ቀን አይደለም። የጥንቸል የሚጠየቅበት ቀን አይደለም። እንደገና ደግሞ አራት ልጆች የሚጠየቁበት ቀን አይደለም። እንግዶች ብዙ አሉ፣ ታላላቆችም ስላሉ ለነዛም ለሁላችንም በስነ ስርዓት በቃ ሁሉንም ሰላም ታቅርባችሁ አንድ ላይ ስለሆናችሁ ደስሽናል። ዋው ይባልም ይሄንንም እንዳትሉ በትህትና ጠይቃለሁ። እና ሁላችሁም ኮሜንት ላይ ደግሞ የሚሳደብ ካለ አንዴ ይሳደብ፣ ሁለተኛ ሲሳደብ ሚውት ስለምናደርግ ሜሽን አርጋችሁ፣ ኮሜንትን ሜሽን አርጋችሁ የምትሳደቡ አብራችሁ ሚውት ልናረጋችሁ ስለምንችል ያንን አብራችሁ ሚውት እንዳትሆኑብን በተትና ጠይቃለሁ። እኛ ኮሜንታተሮች አለን። እንደገና ላይ ሆናችሁ ደግሞ ከሊቴ እኔ ወጥቼ ከሊቴ ትግባ ከሊቴ ወጥታ ከሊቴን አስገቢልኝ ይሄ የሚባል ነገር አይሰራም። አይገባ ይችላል አለን። አንድ ሞዲተር አይደለም ያለ ነው፣ ሁለት ሶስት አራት አለን። እኛ እናውቃለን። ማንኛውም ሰው በተቻለን መልኩ ለማስገባት እንሞክራለን። ሁሉም ሰው እንዲዳረስ እንሞክራለን። ያው በተረፈ ደግሞ ፈጣሪ የሚገዘን እና አደራ ምላችሁ በቃ የሆነ እዛዛ ተወሬ ሳይሆን ክብር ነን፣ እኛ የተከበርን ነን። በጣም ደስ ምንን ወደንስነን እና ስለዚህ ይሄንን ደግሞ ጥሩነታችን እንደዚህ መሆናችንን በትትና እንድናሳያቸው ፈልጋለሁ። ትልቅ ሰው ፊት ትልቅ ሰው ተጠርቶ ውለዱ ክበዱ፣ ይሄ አይባልም፣ ቦታውም አይደለም። እና ስለዚህ ትልልቆች ስላሉ እንትኖችም ስላሉ አንድ ላይ ሆናችሁ ደስ ብሎናል። ብሩኬ ፀጉርሽ ያምራል፣ ሐይምዬ ፀጉርሽ ያምራል፣ ወድሻለሁ፣ ፎሎምልሽ ሐይምዬ፣ ብሩኬ ፎሎምልሽ፣ ይሄን የሚል ካለ ከዚሁ እነግራችኋለሁ፣ አወርዳለሁ። እናወርዳለን፣ ሁላችንም፣ እኔ ብቻ ሳይሆን ያለው ሞኒተር በአጠቃላይ ያወርዳል። ይሄ የሰላምታ መጠየቅ ብቻ ነው እንጂ እኔ እኮ ወድሻለሁ፣ የአንቺ አድናቂ ነኝ፣ እኔ እኮ ወድሃለሁ፣ የአንተ አድናቂ ነኝ፣ ፍሪዝ ያምራል፣ ፀጉርሽ ያምራል፣ ይሄ አይሰራ ዛሬ ይሄ አይሰራም። ከወዲሁ እናገራለሁ። በኋላ እናገራለሁ፣ እስከሚገቡ ድረስ እናገራለሁ። በዚህ ደግሞ በንግግሬ የምትቀየሙ ካላችሁ ደግሞ በጣም ይቅርታ፣ መናገር ስላለብኝ ነው። ብዙ እንላለን እኛ ደስ ስለሚለን ነው የምንለው። ይሄ ደግሞ ጥፋት ነው እያልኩ ሳይሆን